ብፁዕ ቅዱስ አባታችን ብፁዕ ዋና ስራ አስኪያጅ ብፁዕ የቅዱስ ሲኖዶሱ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን ክቡራት፣ የጉባኤው ተሳታፊዎች በሙሉ እንኳን ለአርባ አራተኛው የሰበካ መንፈሳዊ ዓለም አቀፍ ጉባኤ አደረሰን አደረሳቸው እያሉ ከዚህ ቀደም ለጠቅላይ ቤተ ክህነት ጽሕፈት ቤት በወቅቱ ዝርዝር ሪፖርት ያቀረም ስለሆነ ዋና ዋናዎችን ብቻ እንዳቀር ይፈቀድልኝ። የሰሜን ጎጃም ሀገረ ስብከት የ2017 ዓ ም አጭር የስራ ክንውን ሪፖርት። በሀገረ ስብከታችን ስር የሚገኙ ሰባት የወረዳ ቤተ ክህነት፣ 903 አድባራትና ገዳማት፣ 1357 የአብነት መምህራን፣ 22270 የአብነት ተማሪዎች የሚገኙበት ታላቅ ሀገረ ስብከት ነው። ብፁዕ አባታችን አቡነ አብርሃም ሐዋርያዊ አገልግሎት በሚመለከት ብፁዕነታቸው የልማት አርበኛ፣ ተራማጅ፣ አርቆ አሳቢ፣ ብልህ፣ ዘመኑን የዋጁ የአስተዳደር ጥበብ የተላበሱ ቆራጥ አመራር ሰጪ መሆናቸው የማይካዳቅ ነው። ለዚህ ጉባኤም ስለሳቸው ማስረዳት ለቀባሪ ማርዳት ነው። ስለሆነም አዳዲስ አብያተ ክርስቲያናትን እና ዘመናዊ ህንፃ ቤተ ክርስቲያናትን በአካል ተገኝቶ ባርከዋል። ሀገረ ስብከታችን በስሩ ከሚገኙ አድባራትና ገዳማት ለመጡ ደቀ መዛሙርት ከባህር ዳር ሀገረ ስብከት ጋር በመተባበር ዲቁና የተቀበሉ 2633፣ ቅስና የተቀበሉ 441፣ ቁምስና የተቀበሉ 25፣ በድምሩ 3900 ስልጣነ ክህነት ተሰጥተዋል። በዚህም ወቅት የተገኘውን ጠቅላላ ገቢ ለሀገረ ስብከታችን ግንባታ ማስረጃ እንዲውል አበርክተዋል። በተጨማሪም ከግላቸው ለግንባታው ማሰሪያ ከፍተኛ ገንዘብ ገቢ አድርገዋል። በብፁዕ አባታችን መመሪያ ሰጭነት የባህር ዳር ሀገረ ስብከትም ለግንባታው ማሳለጫ ከ300 ሺህ ብር በላይ ድጋፍ በማድረግ አባትነቱንና አጋርነቱን አሳይቷል። ስለሆነም የተከበረው ጉባኤ ብፁዕ አቡነ አብርሃምን በእጅጉ እንዲያመሰግድልኝ በታላቅ ትሕትና ዝቅ በማለት እጠይቃለሁ። በሀገረ ስብከቱ ስር የሚተዳደሩ አስራ አራት የአንድነት ገዳም እና አንድ የእናቶች ገዳም በድምሩ አስራ አምስት ገዳማት የሚገኙ ሲሆን በውስጣቸውም አንድ ሺ ስምንት መቶ ሰብዓ አምስት መነኮሳትና መነኮሳያት ይገኛሉ። ሀገረ ስብከቱ በተሰጠው አምስት ሺ ካሬ ቦታ ላይ ለቢሮ አገልግሎት የሚውል ስምንት ኤልሸፕ ቢሮ በግንባታ ጽፈት ሰርቶ በብፁ አባታችን አቡነ አብርሃም ተበርቆ አገልግሎት እየሰጠ ይገኛል። የሰንበት ትምህርት ቤቱን አንድነትን ለማጠናከር የፋይናንስ ቁልፍ ጉዳይ በመሆኑ ፕሮጀክት በመቅረጽ ችግሩን ለመፍታት በተደረገው ጥረት አንድ በጎ አድራጊ ክንፈ ሩፋኤል ፈንታውን የተባሉ የቤተ ክርስቲያኒቱ ልጅ ሀገረ ስብከታችን በማቋቋም ከፍተኛውን ድርሻ የወሰዱና ለጽሕፈት ቤቱ ግንባታ ሰባ አምስት በመቶ ወጪ የሸፈኑ ሲሆን በተጨማሪም ለሰንበት ትምህርት ቤቱ 250 ሺህ ብር ድጋፍ በማድረግ ከዚህ ላይ ከጠቅላይ ቤተ ክህነት የ150,760 ብር ወጪ ተደርጎ ሶስት መቶ ሃምሳ መማሪያ መጻሕፍ ተሰራጭተዋል። ተሰራጭቷል በሀገረ ስብከቱ በሚገኙ አድባራትና ገዳማትም እንዲሁም የአጥቢያ አብያተ ክርስቲያናት በፈተና ውስጥ ብንሆንም እንኳ ካለፈው አመት ተሞክሮ በመውሰድ በወረዳ ቤተ ክህነት ጽሕፈት ቤትና በተለያዩ አድባራትና ገዳማት ሂሳብ ምርመራ ተደርጓል። የሀገረ ስብከቱ ሂሳብ ስራ በሁለተኞች ዳብል ኢንትሪ በዘመናዊ ሂሳብ አሰራር እየተሰራ በመሆኑ ጥሩ የሆነ ውጤት ተመዝግቧል። አጠቃላይ የስራ ፈጻጸም ከእቅዱ በመነሳት 95 ከመቶ ተከናውኗል። በመጨረሻም የ2017 በጀት ዓመት የዘመኑ ገቢ በሚመለከት አጠቃላይ ድምር 92 ሚሊዮን 475494 ብር ከ3 ሳንቲም ሲሆን የጠቅላይ ቤተ ክህነት ድርሻ 35 በርሰንት 6 ሚሊዮን 473494 ብር ከ35 ሳንቲም ካለፈው ዓመት ጋር ሲነጻጸር ከመንበረ ፓትሪያሪክ 35% ላይ በ60% ከፍ ብሎ 2 ሚሊዮን 409694 ብር ከ35 ሳንቲም ብልጫ ሆኖ ተመዝግቧል። 356 ሚሊዮን 473494 ብር ከ35 ሳንቲም ገቢ ያደረግንበትን የባንክ ሴብ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ አብርሃም ለብፁዕ ወቅዱስ አባታችን እንዲያስረክቡልን በታላቅ ትሕትና ዝቅ ብዬ እጠይቃለሁ።